በኮንፊደንስ አልወጣም። ስንት ሰው ነው እያስፈራራኝ ያለው? አሁን በጣም ከቤት ወታለቻ ማድረግ ያለበትም ነገር ያደርጋል። አዲስ አበባ መሄዱ መፍትሄ አይደለም። ሰላም ውድ የቻናሌ ቤተሰቦች፣ በአዲስ ቪዲዮ ተመልሰናል። እንግዲህ በዛሬ ቪዲዮ እጅግ በጣም በጣም አዲስ የሆነ መረጃ በጣም ደግሞ የማጠብቁት አይነት ቪዲዮች የላችሁ መጥቻለሁ። እንግዲህ ሰሞኑን ከተፈጠሩት ነገሮች ውስጥ የአብርሽ እና የሩታ ጉዳይ እጅግ በጣም ከባድ ሁኔታ ውስጥ ቢገባም እንግዲህ ነጻነት ደግሞ ወደ አዲስ አበባ ከተፍ ብላለች ማለት ነው። እንግዲህ በዚህ ቪዲዮ ስለሱ ጉዳይ በደንብ አድርገን እናወራለን። አዲስ መረጃ ከነነጻ ነጻነትም አግኝተናል። ይህ ምን ሊፈጠር ነው? አብርሽ እና ነጻነት ሊገናኙ ነው የሚለውን አንድ መረጃ ሰጣቸዋለሁ። እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮን ላይክ አድርጉ። እንግዲህ ላይክ አድርገን እንጀምራለን ወደ ጉዳያችን እንግዲህ እንደሚታወቀው በጣም አነጋጋሪ የሆነው የአብርሽ እና የሩታ ጉዳይ አሁንም በጣም በጣም ከባድ ሁኔታ ውስጥ ገብቷል። ያው እንግዲህ ሩታ ከቤት ወጣለሁ ብላ ከተናገረች ጊዜ ጀምሮ እጅግ በጣም አሳሳቢ ነገሮችም ተፈጥሯል። እንደምታውቁ እንግዲህ ያው ነጻነት የምትኖረው ወይም ደግሞ ነፂ ቱዩብ ተብላ የምትጠራ የአብርሽ ፍቅረኛ ነኝ የሱ በጣም በጣም ረጅም አመት ጓደኛ ነበርኩኝ፣ በጣም ተጎድቻለሁ፣ በጣም ብዙ ነገር አድርጎኛል ብላ ከተፈ ብላ ወደ ዩቲዩብ የመጣችው ነጻነት እንግዲህ አዲስ መረጃ ይዛ ደግሞ ብቅ ብላለች ማለት ነው። እጅግ በጣም አነጋጋሪ የሆነ ሁኔታ ውስጥ ገብቷል እንግዲህ አብረሽ እንደምታውቁት እንግዲህ ነጻነት የምትኖረው ወደ ቡታጅራ ነው፣ እንግዲህ የተዋወቁትም ቡታጅራ ነው። በእርግጥ ያው እንግዲህ ረጅም ዓመት ወደ ዩኒቨርሲቲ ገብታ ስትማር ነበረ። ያም ሆኖ ግን ዲላ ዩኒቨርሲቲ እየተማረች መጨረሻ ላይ በአብረሽ ምክንያት ወይም ደግሞ በፍቅረኛ ምክንያት ብላ እንደተናገረችው ከዩኒቨርሲቲ እንግዲህ ትምህርቷን አቋርጣ ወደ ራሷ ህይወት ተመልሳለች ማለት ነው። በዛ ደግሞ በጣም ተጎድታለች። እንግዲህ ያው በዛ ምክንያት ወደ ዩቲዩብ መታለች ማለት ነው። ዞሮ ዞሮ እንግዲህ አሁን በጣም እጅግ አስገራሚ ነገር ተፈጥሯል። ምክንያቱ ደግሞ እጅግ የማይጠበቀው በተለይ ነጻነት ወደ አዲስ አበባ ከመጣችና አብርሽን ካገኘችው በተለይ ከአብርሽ ጋር ማውራት ከጀመሩ ሌላ ግንኙነት ውስጥ ተመልሶ ሊገቡ ይችላሉ ወይም ደግሞ ወደ ነበራቸው ፍቅር ሊመለሱ ይችላሉ በሚለው በጣም ብዙ ሰው በተለይ ለአብርሽ ቅርብ የሆኑት በተለይ በጣም በጣም ብዙ እየመከሩት ነው። ሆኖም ግን እንግዲህ ግዴታ መምጣት አለብኝ ወይም ደግሞ ወደ አዲስ አበባ ሂጄ ጉዳይን አስረደዋለው፣ የተፈጠረውን ነገር በደንብ አርጌ እነግረዋለው፣ ለህዝቡም በደንብ እናገራለው። እንግዲህ ሰው መፍረድ ይችላል፣ እኔ ግን በጭራሽ አላቆምም ብላ ወደ አዲስ አበባ ለመምጣት ወስናለች ማለት ለት ነው። በዚህም የተነሳ ጓደኞቿ በጣም ብዙ መክሯታል። እንድትቀረና ጉዳዩን እዛው ሆና ያለውን ነገር አብሮ አውርቶ የሆነ ነገር ላይ እንደሚደርሱ በጣም ሲያወሯት ነበረ፣ በጣም ሲጠይቋት ነበረ። ግን በፍጹም አላቆምም፣ እስከ መጨረሻው ድረስ ሄድበታለሁ ይህንን ጉዳይ። ስለዚህ አብርሽም በአካል አግኝቼው በጣም ብዙ ሰው በተሰበሰበበት በደንብ አረጌ ያለውን ነገር ለሁሉም ሰው ይፋ አረጋለሁ። ስለዚህ እሱም መምረጥ ያለበትን ነገር መምረጥ አለበት ብላ እንግዲህ በደንብ በድፍረት አውርታለች ማለት ነው። በጣም ብዙ ሰዎችም ይሄ ነገር አስገርሟል። እንግዲህ መጀመሪያ ላይ እንዳያችሁት ቪዲዮም በትክክል ይህንን ነው የሚገልጸው። ያው ስታወራ ለጓደኞቿ እንግዲህ ስታወራ ይህንን ነገር በደንብ ገልጽ አድርጋ ወደ አዲስ አበባ ይሄዳለሁ። ሩታም ከቤት ወጥታለች። እኔም እሱን ነገር አውርቼ ከሱ ጋር መቀጠል ፈልጋለሁ ብላለች ማለት ነው። እንግዲህ በጣም አነጋጋሪው ደግሞ የአብርሽ ጉዳይ ነው። አብርሽ እንግዲህ ያው እስካሁን ድረስ ምንም አይነት ማስተባበያም አልሰጠም፣ ምንም አይነት ራሱን ለመከላከልም አልሞከረም። ከሩታ ጋራም ተግባብቶ እንግዲህ ወደ ትዳሩ መመለስም ከባድ ሁኔታ ውስጥ ገብቷል ማለት ነው። ሩታም ይህንን ነገር መስማትም ማውራትም ከአቅሟ በላይ እንደሆነ በደንብ አርጋ ተናግራለች። ምክንያቱም የሚደርሱ ት መረጃዎች በጣም እጅግ እጅግ በጣም ተስፋ የሚያስቆርጥ አይነት ነገሮች ናቸው። በጣም ለየት የሚያደርገው ነገር ደግሞ ከሁሉም በላይ በተለይ ትዳር ላይ ከገቡ በኋላ ከነጻነት ጋራ እንደነበረች አድርጋ ወስዳለች ማለት ነው። ሩታም ያው ያ ነገር ደግሞ ትዳራቸው እንዲበጠበጥ ምክንያት ሆኗል ማለት ነው። እንግዲህ ውድ ቻናል ቤተሰቦች፣ ነጻነት በተለይ ወደ አዲስ አበባ ከመጣችና አብርሽን ካገኘችው በጣም እጅግ እጅግ ከባድ ነገር እንደሚፈጠር የታወቀ ነው። እንግዲህ ለትዳራቸው ታም ነው። እንደምንም ብሎ ይህንን ነገር ካሜራ ላይ የሚቀርብም አይነት ጉዳይ ስላልሆነ ራሳቸውን ከካሜራ ጀርባ ቁጭ ብሎ በዚህ ጉዳይ ላይ በደንብ አውርቶ በተለይ ቅርብ የሚባሉ ሰዎች እንግዲህ ዩቲዩብ ላይ ያሉት ሰዎች በሙሉ ለነሱ የሚቀርቡ ሰዎች ተሰብስበውም ቢሆኑ እነሱ እንደምንም አድርጎ አስታርቆ ያለውን ነገር በእርቅ ቢፈታ በጣም የተሻለ ነው። በእርቅም ተፈቶ አብሮ መስራት ይችላሉ ብለን እናስባለን እኛ። ምክንያቱም እንግዲህ ልጅቷ ዩቲዩብም እየሰራች ስለሆነ አሁን ላይ ዩቲዩብ መስራት ፍላጎትም ካላት እንድትቀጥል ማድረግ ይቻላል። ያው አብሮ ጓደኛ ሆኖ መቀጠል ይችላሉ ብለን እናስባለን። ግን ያለፈው ነገር አልፏል። ያው ካሁን በኋላ ሩታ እርጉዝ ከሆነች እንግዲህ ምንም ማድረግ አይቻልም። ምክንያቱም ሁለት ሰው እንዴት ሊያገባ ይችላል? አብርሽ እንዴት እንደዛ ሊሆን ይችላል? በጭራሽ ሊሆን አይችልም። ትዳሩም መፍታትም ልጃቸውን እንግዲህ ያለ አባት ማስቀረት ነው። ስለዚህ ከዚህ ሁሉ ሁሉም ነገር የተሻለ ነው ብለን የምናስበው ትዳራቸው መቀጠል አለባቸው። ያው መቀጠል ግዴታም ይሆንባቸዋል ማለት ነው። ነፃነትም እንግዲህ ወደ ራሷ ተመልሳ አትሊስት እንኳን ከነሱ ጋራ አብራ መስራት የምችልበት መንገድ መፍጠር ይሻላል። ምክንያቱም ትምህርቷን አቁማለች፣ ስራ አቁማለች፣ ብዙ ነገር ትታለች። ለአብርሽ ስትል በጣም ብዙ ነገር መስዋዕት አርጋለች። ስለዚህ አብርሽ እንግዲህ ኃላፊነት ወስዶ ይህንን ነገር አስተካክሎላት ወደ ህይወቷ እንድትመለስና የራሷ የሆነ ህይወት እንድትጀምር ማድረግ አለበት ብለን ነው የምናስበው እንጂ በጣም በመክፋት ወይም ደግሞ ማይሆን ነገር በማድረግ ምንም አይነት ነገር ሶሉሽን ሊያገኝ አይችልም። ልጅቷ በጣም አምርራለች። በዚህ ከቀጠለች ትዳራቸውን በእርግጠኝነት ታፈርሰዋለች ብዬ ነው ማስበው። ስለዚህ እንደዚህ አይነት ሀሳብ የተሻለ ነው። በጣም የሚቀርቧቸው ሰዎች በተለይ ይህንን ነገር ማስተካከል ይችላሉ። እነዳኒና እነጽጌ በተለይ በጣም ስለሚቀራረቡ ይህንን ነገር አስተካክሎላቸው ወደ ራሳቸው ህይወት እንዲመለሱ ለማድረግ መጣር አለባቸው ብዬ ነው ማስበው እንጂ እስካሁን ድረስ ምንም ሳያወሩ አስተያየትም፣ ማሳብም ምንም ወይም ደግሞ በአካልም ማግኘ ቸው በአብርሽና በሩታ ጉዳይ ምንም አይነት ነገር አለመናገራቸው በጣም በጣም ብዙ ሰው አስከፍቷል። ስለዚህ ራስ ወዳድ ከመሆን ለሰው ማሰቡ የተሻለ ነው። ስለዚህ ያው የነ አብርሽን ትዳር ለመታደግ እንግዲህ በጣም መሞከር አለባቸው። እነ አብርሽም ተረጋግቶ ሁኔታውን በጽሞና በደንብ አድርጎ እንደ ባለ ትዳር ቁጭ ብሎ ከካሜራ ጀርባ ይህንን ነገር ተነጋግሮ መፍታት አለባቸው ብዬ ነው የማስበው። የገጠማቸው ነገር